ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ንፋስ በጣም አለ። በዙም አላውረም። ወደ ውስጥ ነው የምገባው። ህፃኖም እንትን እንዳትልብ ማለት ነው። ዛሬ እንግዲህ ያው እየከፋኝም እየደበረኝም ምንም እስከ አራት ሰዓት አሁን ስድስት ሰዓት ነው። እንደውም ከአራት ሰዓት ጨምሬ ሁለት ሰዓት ጨምሬ የጠበቅኳት እናትየው ምንም ልትመጣ አልቻለችም። እና ቤተሰቦቻችን ያው ለአባትየው ለማስረከብ ነው እንትን ያልኩት። ስልክም ምንም የለም። ስለዚህ ስደውልለትም ምንም አይሰራም ስልኩ እና በአካልም ደግሞ ለመፈለግም ሞክረን ነበረ የለም እና ይገኛል ተብሎ የሚታሰበው ቦታ ሁሉ እየዞሩ ለልጁን ልጅ ህፃኗን እንዲሰጡት ነው የፈለጉት ማለት ነው እኔ ያንን ለማድረግ ጊዜ የለኝም ስለዚህ ፈልገውትም ደግሞ ቢያገኙትም ላይመጣ ስለሚችል ግዴታ እነሱ ዮናስ እና ብቻ ዮናስ እና ራሱ ልዑል አብረው ሆነው ሄደው እንዲያስረክቡልኝ አደራ ሰጣቸዋለሁ ማለት ነው። በእርግጥ ያማል። ቤተሰቦቻችን አብረን አብሬ ብዙ ጊዜ ቆይቻለሁ ከዚች ህፃን ልጅ ጋር ቀልድ አይደለም። ከ15 ቀን ወር ወደ 20 ቀን ምናምን አካባቢ ነው አብሬ የቆየሁት። ያው ስለያት እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት

ህጻን ልጅ ናት እና ትወደዳለች። ህጻን ልጆች ንጹህ ናቸው። ግን ስንቶቻችንን አንድን ህጻን ወይም አንድን ልጅ ለማሳደግ አቅሙ ሳይኖረን እያወቅን ደግሞም መጠቀም ስንችል ወልደን ወደዚች ምድር ለስቃይ የምናመጣቸው አሁን እኮ ይቺ ልጅ በዚህን ሰዓት ጥሩ አልጋ ላይ ጥሩ ምንጣፍ ላይ ተኝታ ምግቧን እየበላች ጡቷን እየጠባች በስነስርዓት የምታድግበት በቂ እንቅልፍ የምታገኝበት ሰዓት ነበር። አሁን ግን ይኸው ንፋስ ላይ እንደዚህ ይዣት የምንከራተተው እናትየው በሰራችው ስህተት ነው እና ስንቶቻችን እንደዚህ አይነት ስህተቶችን እየሰራን የልጆቻችንን የስንትን ህጻናት ህይወት የምናመሰቃቅለው ጎዳና ላይ እንደሆንን እያወቅን ስሜታችንን መቆጣጠር አቅቶ የምንወልደው እያልኩ ያለሁት ድንገት ተደፍረው ወይም ደግሞ ተገደው የወለዱትን አይደለም እያልኩ ያለሁት እያልኩ ያለሁት አውቀው የሚወልዱትን ነው እና እና ቤተሰቦቻችን ይህን ሁሉ ነገር ችለው ተቋቁመው አድገው ነገ ለሀገር የሚጠቅሙ ህጻናት ሊሆኑ ይችላሉ። እና ምንነታቸው አይታወቅም፣ ግን ብቻ ከዚህ በላይ ሰዎችን ህጻናቶችን ወደ ምድር እያመጣን ባናሰቃይ የሚለው መልእክቴ ነው። ስለዚህ ጊዜም አላቃጥል ከዚህ በላይም ንፋስ አላስደብድባ ህጻኗን ይዤ ልግባና ያለውን ነገር አውርተን ላስረክባቸው ማለት ነው። ያው በዚህ ሰዓት ስለተባበራችሁኝ ሁላ፣ ልጅቷን እኛ እናሳድግ ስላላችሁኝ ሁላ፣ እንደገና ደግሞ ገንዘብም ቢሆን እንላክ ስላላችሁኝ ሁላ፣ ያው ገንዘብ እኔ አልተቀበልኩም። በዚች ልጅ ምክንያት ምንም አይነት ገንዘብ አልተቀበልኩም። እንላክ ስላላችሁኝ ሁላ እንዲሁም ደግሞ አባትየውንም ቢሆን እናግዘው እንርዳው። ዩትዩብ ክፈቱ፣ እከፍትለታለሁ። ዩትዩብ ችግር የለብኝም እከፍትለታለሁ። በተለይ ደግሞ ህፃኗን ከያዘ በኋላ በደንብ ነው እምከፍትለት። ለምን አልከፍትለትም? እኔ እቀኝ አደለው፣ መጥፎ ሰውም አለው። እከፍትለታለሁ ችግር የለው። መጀመሪያ ግን ህፃኗን በስነስርዓት ማሳደግ ሲጀምርና በራሱን መጣጠር ሲጀምር ቻናል ከፍቼ አስተካክዬ መኔታይዝ አድርጌ በራሴ ስልክ እየቀረስኩኝ እሱ ደህና ስልክም የለውም፣ እየቀረስኩ ቪዲዮን ኤዲት እያደረግኩ ለቅለታለሁ። ችግር የለውም። ይሄን ማድረግ ለእኔ ቀላል ነው። ምክንያቱም እናንተ ከተባበራችሁ እኔ ለምን አላደርግም? እና ቤተሰቦቻችን ያላችሁኝን ሁሉ እንዳልሰማውኝ አይደለም ያለፍኩት። ያው አንዳንድ ነገሮች በራሳችሁ ቢዚ ስለሚያደርጋችሁን እና ስለተባበራችን ሁሉ ላጅግ በጣም አድርገን እና መሰግናለን። ንግባ እና እንግዲህ የመጨረሻ ስሰናበታት በጣም እያዘንኩኝ እየከፋኝ ነው አቃለሁ። እናንተም አውቃችኋታል አደለም? እኔ እናንተም ጭምር ነው ያወቃችኋትና እናተ ስድስት ሰዓት ሆነ እኮ ከዚህ በላይ መቆየቱ አስፈላጊ አይመስለኝ። ጊዜ ከማቃጠል ውጭ ጊዜ ከማቃጠል ውጭ ምንም ማድረግ አንችልም። ጨቀንክ በቃ የለኛል። ከዚህ በላይ ምን ላደርግ ነው የምችለው? እስኪ ንገሩኝ። አንድ አማራጭ ካለ ንገሩኝ። አሁንም አያነሳም። አስችለው በቃ ጨክኛለሁ፣ ጠንክሬያለሁ ከዚህ በላይ ምን ላድርግ እችላለሁ? ያቅሜን ሁሉ አድርጊያለሁ። እኔ አሁንም የመጣሁት ቀኑ ሙሉ እየዞርኩኝ እሱን ፍለጋ መፈለግ አልችልም። ቢያንስ ህፃን እንደያዛችሁ ሲያቅ እዛ ሰፈር ራሱ ከታያችሁ ራሱ ፈልጓችሁ ሊመጣ ይችላል። እና ለዛ ብዬ ነው እንጂ እኔ የሆነ ፈልጌ ምናምን ለራሱ በእጁ ባስረክበው እጅግ በጣም ደስተኛ ግን አልችልም። ምክንያቱም ቤት ውስጥ ለደቂቃዎች እንኳን አሁን እዚህ ጋር መጥቼ እንኳን ለደቂቃዎች እንኳን መቆየት የማልችልበት ሁኔታ ውስጥ ነው ያለሁት። ቤት ይረበሻል ህፃኑ ላይ ህፃኑን የሆነ ነገር ልታደርገው ትችላለች። ፍቅር አሟት አልታቃላችሁ? ራሷን ነገር ልታረግ ትችላለች እና ከዛ ሰፈር መራቅ የለብኝም። እችን ደቂቃ ተጠቅሜ የመጣወትም ለእናንተ አደራ ሰጥቼ እናንተ ደግሞ አደራዬን ለልጁ እንድታደርሱልኝ ነው። ስልክ ቢያነሳ እኮ ደውልለትና ይመጣ ነበር አይደል እንዴ? ሁለታችሁም አብራችሁ እንድትሄዱ ነው የምፈለገው። የት ነው የምታደርሳት? ለማንን ለማን እንደምታደርስ ለምንድን ነው ብቻ መሄዱ ነው የፈለግ ለሁለታችሁ አብራችሁ ማብራችሁ የሆናችሁ እንድታደርሱ አንደኛ ነገር እጅንም ይደክማል ይዘስሱ። ሁለተኛ ነገር ጥላም ያስፈልጋታል። እናሁን እንትን ስለሆን ዳመና ስለሆን እጃት መጣት አይደለም። እዚጋ ክርክር አያስፈልገው፣ ክርክርና ጭቅጭቅ አያስፈልገውም። ቆይ ልንገራችሁ፣ አዳምጡ። ምን ብላችሁ እንደምትሰጡልኝ ማለት ነው። ሁለታችሁ እንድትሄዱ የፈለኩበት ምክንያት ምንድን ነው? አንደኛ እየተረዳዳችሁ እንድትሄዱ ነው። ሁለተኛ ደግሞ አንደኛው ቢያንስ ይዞ ጥላ ሲቀመጥ አንደኛው ደግሞ ዞሮ ልጁን የቱ ጋር እንዳለ ጠያይቃችሁ ምናምን። ሰፈሩ ከሰፈሩ የትም አይሄድም። እኔ ስለማቅ ነው። ከዚህ በፊት አንድ ሺህ አንድ ጊዜ ፈልገ ነው ሰፈር ውስጥ ነው ያገኘ ነው። አንደኛው አንደኛው አነሳም እኮ ደውል የለም ምንም አያነሳም። ለሁለታችሁም አያነሳም። ለእኔ ያላነሳ ለሁለታችሁም አያነሳም። ሞክረ አንስቶ ሊያቀል ይኸው ዛሬ የሁለተኛ ቀን ሆነ ስልኩን እንትን ካለ ካጠፋፋ ማለት ነው። ስለዚህ እንዳልኩት ምንድነው እሱ አንዱ ህፃኗን ይዞ ቁጭ ሲል፣ አንደኛው ደግሞ እየዞረ ይፈልጋል። እእኔ ቃ የሚሰጠው ስላለኝ ለሱ የሆነ የሚሰጠው ነገር ስላለኝ እኔ ያዛል ለምን ደሶም ሚላችሁ ነው ማትሰሙት? ለምን እንደምትጨቃጨቁብኝ? ላይ እስኪ ደግሞ ድምጻችሁን ዝቅ አድርጋችሁ አሉ። ለመጨረሻ ጊዜ ያስረክቤ ሲሄድ አደራ የምሰጠው ሰው መሰረክብ ብሄዳለሁ። እናም ተንከባኮ በስነስርዓት ወስዶ ያደርስልኛል ህፃኗን። ያው ሌላ ነገር አድርጋለሁ ምናምን እንዳትሉ ህፃኗን ፈልጋችሁት። አሁን ገና ስንት ሰዓት ነው? ወደ ስድስት ሰዓት አካባቢ ነው። እስከ አስራ አንድ እስከ አስራ ሁለት ሰዓት ፈልጋችሁት፣ ንፋስ ብርድ ከመጣ ቶሎ ብላችሁ ወደ ቤት ህፃኗን ይዛችሁ መልሱልኝ እኔ ራሴ ጋር በቃ እየተሰቃየውን ቢሆን እንትን ትላለች። እሱ እስኪገኝ እስከ ዛሬም ይዣታለሁ እሱ እስኪገኝ መያዝ ደግሞ አቅተኝ። እሺ፣ ስለዚህ ሄዳችሁ ፈልጋችሁ ከሌለ እኮ ከሌለ ትመልሱልኛላችሁ ነው። ነገርኳችሁ፣ ሁለታችሁ አብራችሁ ነው የምትሄዱት። አይሆንም፣ ሁለታችሁ ናችሁ አብራችሁ የምትሄዱት ምክንያት አለኝ። እኔ ሁለታችሁ አብራችሁ የምትሄዱበት ምክንያት አለኝ። አትጨቃጨቅ ልጅ ላይ አታስጩ፣ ወይም መቃጻ ላይ አታስጩ። ምን ይላሉ እነዚህ ምን ምን? አንተ አደረስክ፣ አንተ አደረስክ። በቃ እኮ ልንመልስለት እኮ ነው ወሰንን እኮ። ደውል እስቲ ስልክ፣ አሁን ከሰራል ደውልለት፣ ሞክር ስልክ እንዴ። No, እኔ እኮ አንድ ቢያንስ ሶስት ልጅ ሶስት ህጻናት ጋር አብረ እያደርት እኔ እንቅልፍ ልጓጥ። ለምሳሌ ባሮክ ሲነሳ እሱን አባብ እያስተኛው ስል ትንሹ ይነሳል። ትንሹ ሲነሳ እሱን ደግሞ አስተካኪ እያስተኛው ስል ቀጣይ ይቺ ትነሳለች። እንዴት አድርጌ ለሊቱ ሙሉ ቁጭ ብዬ እንደማያል እኔን ማቅ፣ አሁን አይኔን አይኔን አይታችሁ ማወቅ ትችላላችሁ። እንደዚህ ቢያንስ ማቅ ይቀነስልኝ። እኔ እንዲህ ከዚህ በላይ አልችልም። ሁለታችሁም ናችሁ የምታደርሱት። አልኩኝ እኮ አይሰሙ እንዴ? አይበቃም፣ አይበቃም። ሁለታችሁ አብራችሁ እንድታደርሱ ከፈለግኩ ስኒ ልጅቷ አንድ ነገር ትሆናለች። እሱ ምንም የሚያውቀው ከልጁ የሚያውቀው ነገር የለም። እኔ የሚሰጠው እቃ ስላለ አንድ ላይ አብሬ ይሰጣታል። እሱ ምንም አያስፈልግም፣ እቃውን ለብቻ መስጠት ይችላል። እስከ ልጅ ህፃኗን ግን ህፃኗን ግን ለሁለት ነው እንድታደርሱ የምፈልገው። ቆይ ምንድን ነኝ አልክ አንተ? ምንድን ነው ምንድነው የሚያባላችሁ እናንተ? ተስማሙ መጀመሪያ ሁለታችሁ ተስማምታችሁ ነው መስጠት ያለባችሁ። በኋላ ይች ልጅ ስትንከረፈፉ አንድ ነገር ሆና ስትንከረፈፍ፣ ብርድ አስመትታት፣ ስትንከረፈፍ ንፋስ አስመትታት። እግዚአብሔር ምስክሬ ነው ማለት ነው፣ ውርድ ከራሴ። ምክንያቱም ብዙ ዋጋና ብዙ የተሰደብኩባት ብዙ የለፋውባት ልጅ ናት ልጅ እስክባል ድረስ እና ቤተሰቦቻችሁ እንደመዋቅ ያለባችሁ ምንድነው፣ የእኔ ልጅ በምንም ታምር ልትሆን አትችልም። አንዳንዶቻችሁ ፍቅር ያለችውን ነገር ሰምታችሁ፣ አዎ ልጅ ናት። ልጅ ስለሆነች ነው እንደዚህ የምትሆነው ምናምን ብላችኋል። አንዳንዴ ሰብዓዊነት ሲሰማችሁ ሰው ስትሆኑ ማንነት፣ ዝምድና፣ ቤተሰብነት ምናምን እንትን ሳይላ ሳይኖራችሁ ሰውን መንከባከብ ሰውን ለመያዝ መሞከር ምናምን ይሄ የሰብዓዊነት ምልክት ነው። ስለዚህ የኔ ህፃን አይደለችም፣ ህፃን ነው የራሱ የልጁ ናትና ለሱ ለራሱ ነው የምንመልሳት ማለት ነው። ስለዚህ ብጥብጥ አልፈልግም፣ ረብሻ አልፈልግም፣ እንዲህ አይነት ጭቅጭቅ ምናምን ይቅርባችሁ። በተቻላችሁ መጠን በስነ ስርዓት ልጅ እንደሚታቀፈው አቅፋችሁ ወስዳችሁ አድራ ትሰጣላችሁ። ቆይ ተረጋጋ። እንደዚህ በመናተህ አይሆንም። ህፃን እኮ ነው የያዝኩት። ዞር በል ከፊቴ መጀመሪያ። ዞር በሉ። ራቅ በል፣ ራቅ በል፣ ወደ እዛ ራቅበለኝ አቅበሉ በቃ እሰጣለው። መጀመሪያ ለምሰጠው ሰው አለ። ከዛ በኋላ መንገድ ላይ ደግሞ ትቀበረዋለ ሲደክም አለ። ወደዛ ዞር በላ። ወይኔ ያውላችሁ፣ አዳምጡኝ። እኔ እኮ የፈለግኩት እናንተ አድራሽ እንድትሆኑ ድልድይ እንድትሆኑ እኔ እናሱማ እኔ ምክንያቱም ስለማልችል በዚህን ሰዓት መውጣት ስለማልችል ከቤት ውስጥ ስለዚህ ቀስ ብላችሁ ወስዳችሁ ስጡልኝ ነው እያልኩ ያለሁት። እና አትበጥብጡ፣ በቃ እንት አልወለዳችኋት እንትናትሉ ወይ ደግሞ በስነ ስርዓት ቤት ውስጥ አሁን ዮናስ ጋር ብትሆን ምንድን ነው ስምትሆነ አንተ ጋር ብትሆንም ቆይ ቆይ፣ አንተ ጋር ብትሆንም አንተ ስራ ነው የምትሄደው። ከዛ ማዘርስ ስራ አላት፣ ማዘርም ትሄዳለች። እረ ሌላ የለም እና ሜዳ ላይ ነው የምትውለው ማለት ነው። ገብታችኋል? ስለዚህ ሁለታችሁም ጋር መሆን አትችልም። መሆን የምትችለው አባትየው ጋር ነው። አባትየው ቢያንስ ወስዶ ዘመድ ይኖሯል፣ መቼም ሁሉም ዘመድ አይጠላውም፣ ሁሉም ዘመድ ከቤት አላባረረውም። ወስዶ ለዘመዱም ቢሆን ሰጥቶ ልጅቷል። እንትን ይላል እና ይህንን ሳደርግ በጣም እያዘንኩኝ ነው። ስሰጣችሁ በአደራ መልክ የሰጧችሁን ልጅ በአደራ መልክ ወስዳችሁ አስረክቡልኝ። ከአቅሜ በላይ ነው ሁሉም ነገር ስለሆነብኝ ነው እንጂ እቺን ህፃን ባልሰጥ ለማንም ባልሰጥ ደስ ይለኝ። በተለይ ደግሞ ከሰጠውም ለእናትየዋ ለራሱ አስረክባለሁ ብዬ ምዬም ነበር ግን አንዳንዴ ብትምሉም ከአቅማችሁ በላይ ሲሆን ምንም ማድረግ አትችልም። ስለዚህ ቤተሰቦቻችን እነሱ ፊት፣ እናንተ ፊት፣ ሁላችሁም ፊት ለአባትየው እንዳስረከብኩኝ ይቆጠርልኝ። እኔ አግኝቼ ለሱ መስጠት አልችልም። ስልኩም ቢያነሳ መጥቶ ቤት ድረስ ይወስድልኝ ነበረ፣ ግን ምንም ማድረግ አልችልም። ስለዚህ ይህችን ህጻን መጀመሪያ ለዮናስ እሰጠዋለሁኝ። ምን ማለት ነው? ቆይ ተረጋጋለ አብራችሁ፣ ኮረም አብራችሁ የት አባቱ ያመልጣል? አብረ ተከትለው ትሄዳለህ እኮ በቃ ለመጀም እግዚአብሔር አንተስ ጀመር የትም አብራችሁ ነው ምትሄዱ። ሁለታችሁም ግዴታ ትሄዳላችሁ።

በኋል እንትን ትለኛለህ ቅድሚያ ለሱ ለመስጠት ያሰብኩትቶኝ፣ ምንም አልፈልግም። አራኔ እንደዛ አይደለም ነው አስበህበት አቀደበት አውርታችሁ የመጣችሁት ነገር